አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በአለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በደራሲ አብደልፈታህ መሐመድ በትግረኛ ቋንቋ የተጻፈው ውዕለት ከዋኽብቲ ሓበሻ ታሪኽ እስልምና ዓለም ወይም የሓበሻ ከዋኽብቲ ውለት በእስልምና ታሪክ የተሰኘ መጽሐፍ በድምቀት ተመረቀ።

ዕላው ገይነሎ የቀንዴል ናቅብ ያበልና መጽሐፉ ከዚህ ቀደም በትግራይ ክልል በምዕለና በሽረ ከተማ የተመረቀ ሲሆን በትላንትና ዕለት ደግሞ በርካታ ጥሪ የተገላቸው እንግዶች በተገኙበት በአዲስ አበባ አምባሳደር ሆቴል ተመርቋል። ትምስተወርክ ማጋሽና ንደራሲ ዓብደልፈታሕ መሐመድ እንኳ ደስ በለካ። ንሁላትና ውን ናይ ሓባርና ታሪክ ስለዝኮነ እንኳ ደስ በለና። የመጽሐፉ ደራሲ አብድልፈታህ መሐመድ ለሃሩን ሚዲያ እንደገለጸው ይህ መጽሐፍ በርካታ ጊዜ የተለፋበት የኢትዮጵያ እስላማዊ ታሪኮችን በተለይም የንጉስ ነጃሺ፣ የእሙ አይመንን፣ የቢላል ኢብኑ ራብሐን እንዲሁም ሌሎች እስላማዊ ታሪኮች የተካተቱበት በትግርኛ ቋንቋ የተጻፈ መጽሐፍ መሆኑን ተናግሯል። አሁን አምስተኛው መጽሐፍ ደግሞ የነጃሺ ቢላልና እሙ አይመን ታሪክ እንደ ህዝብ እንደ ሀገር ለአለም እስልምና ላይ ያለንን መልኮ መልካም ገጽታ በማስተዋወቅ ረገድ

መጽሐፍ በቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ክብርት ኬሪያ አብራሂም መምህር ያሲን እንዲሁም የአምባሳደር ግሩፕ ባለቤት በሆኑት አቶ ሰኢድ መሐመድና የመጽሐፉ ደራሲ አብዱልፈታህ መሐመድ በይፋ መርቀውታል። አንበባዴ ምስርቆጭ ብቻ ባያለን ተመሪቁ ስነ ስርዓት ምረቃ መጽሐፉ ውዕለት ከዋኽብቲ ሓበሻ ኣብ ታሪክ እስልምና ዓለም ዕላዊ ኮይነሎ የቅኒልና ክብሪ ያበልና አዎ ቀደም ሲልም ስገልጸው እንደነበር ምርቃቱ ላይ ማለት ነው። እንደ ሀገር፣ እንደ ህዝብ ለዓለም ያበረከት ነው ብዙ መልካም ገጽታዎች አሉ። በታሪክ በቅርስ በባህል በብዙ በስነ ጽሁፍ በጥበባት እና ምናምን ለዓለም እንደ ታሪክ እንደ ውለታ ሊቆጠር የሚችል ዓለም ብትመልስ ተከፍሎ ማያልቅ ለዓለም ያበደር ነው ወይ ደግሞ የከፈልነው ዋጋ አለው ተብሎ ሊጠራ የሚችል ብዙ ነገሮች አሉ ማለት ነው። ከእነዚያ መካከል አንዱ ስለ እስልምና ታሪክ ያለን መልካም ገጽታ ነው። ለምሳሌ ከኢትዮጵያ ውጭ ወደ ተለያዩ ሀገሮች ስትሄድ በተለይ ደግሞ እስልምና የተስፋፋበት ሀገር ተብሎ የሚታሰበው ሀገር ወይ ደግሞ አረብ ሀገር በተለይ ደግሞ ስፔሻል ሆ ስትሄድ ኢትዮጵያዊ ብትል ራሱ ሊያቀ የሚችል ሰው ላታገኝ ትችላለህ። ሌላ ተጨማሪ ግብአት ሊሆን ይችለው የሚችለው የነ ነጃሺ የነ ቢላል የነ እሙ አይመን እነዛ ከዋክብቶችን ታሪክ ሲነሳ ነው በደንብ የሚታወቀው ማለት ነው። ስለዚህ እንደ ታሪክ በጣም ከታሪክ አልፎ ሶርሱ ሊሆን የሚችል በጣም ግብዓት ሊሆን የሚችል ታላቅ ሀብት አለን ማለት ነው። ይህንን ያክል ታሪክ ይህንን ያክል ግብዓት ይዘን ዝም ማለት ደግሞ ልክ አይደለም። መጽሐፉ ላይ የተለያዩ እንግዶች ተገኝተው ስለ መጽሐፉ የተሰማቸውን የተለያዩ መልእክቶች አስተላለፉ ሲሆን መጽሐፉ በትግራይ ክልል መዕለ ሽረን ጨምሮ በተለያዩ ከተሞች እንዲሁም በአዲስ አበባ የተለያዩ መጽሐፍት መደብሮች እንደሚገኝም ተገልጿል። ሃሩን ሚዲያ በስፍራው ተገኝቶ ያጠናቀረው ዘገባ ይህን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችን እናቀረብን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።